በመጨቃጭቅ በቃ በሰው ሕይወት ሁላችሁ ለእናንተ እምትኖሩት መቼ ነው? እምትዘፍኑ ለዲያብሎስ ነው። ቁጭ ብላችሁ አይናችሁን ያጠፋችሁት ለዲያብሎስ ነው። እምትሰክሩ ለዲያብሎስ ነው። እምትሳደቡ ለዲያብሎስ ነው። እንዲሁ አሁን ክርስቲያን የሆን ይመስላችኋል። የክርስትና የክርስቲና ጠብታሳሉ ከእናንተ የሚወጣው ስድብ ደፋርነታችሁ ልክ እኮ የለውም በእውነት ማጭ ከማድረግ በላይ ፍርሃት እንዲሰማችሁ በማድረግ ከእግዚአብሔር ቅፍ ይለያችሁ። ጸሎት እንድታቆም የሚያደርግ አጋንንት አለ። ይህም አጋንንት የአየር አጋንንት ይባላል። በጸሎት ሳ የገባችሁትን ኃጢአት በማስታወስ ራሳችሁን የምትወቅሱ ሰዎች በወቀሳችሁ ምክንያት ጸጸት ውስጥ ከመግባታችሁም የተነሳ ጸሎት ለማድረግ የምትረበሹ በጣም ብዙ ሰዎች አላችሁ፣ ብሎም የምታቋርጡ ማለት ነው። በሰው ህይወት አንዳንድ ጊዜማ የሰው መካር እንዲሁም ቅዱስ ዮሐንስ አፈወርቅ የሚለው ልንገራችሁ ፤ አንተም ሞኝ ከራስ ቤት በድን እያለ ከሰው ለቅሶ ትሄዳለህ እንዴ? ይላል መጀመሪያ አንተን በድን አትቀብርም እንዴ?

ይህ አሁንም ያልጸዳ አሰራር ቤተክርስቲያን ውስጥ እንዳለ፣ ካቴድራል ውስጥ ትክክለኛ የኛ አባቶች ትክክለኞቹ ትክክለኞች እንደዚ ያደርጉ ሰው ይረዳሉ፣ ለሰው ርህራሄ ይኖራቸዋል። ከሌላ እምነት የመጡ ካቶሊክም ሆኖ ይቀጠራሉ፣ ቤተክርስቲያናችንን ለማሰደብ፣ ቤተክርስቲያናችንን ስም ለማሰጠት እንዲሁም ደግሞ ቅባቶች ይባላሉ፣ እነሱም ይመጣሉ። እነሱም የማይገባነት ስም ያሰጡናል ማለት ነው። የምትኖሩ እንትና ጥሩ ነው አይደለም? ጥሩ ነው አይደለም? ለእናንተ የምትኖሩት መቼ ነው? ስለ ጳጳሳት ስትጨቃጨቁ የቤተ ክርስቲያን ጠበቆቻን፣ እንዲያውም አንድ መምርብ መመር ባለፈው ብላለች፣ እኔ የዚህ ዘመን ሰው በዘመኑን ሁሉ የሰራውን ኃጢያት ስለ ቤተ ክርስቲያን በመጨቃጨቅ የተሸፈነለት እየመሰለው ነው መሰላለኝ። እውነቱን እኮ ነው በመጨቃጨቅ በቃ፣ በሰው ህይወት ሁላችሁ። ለእናንተ ምትኖሩት መቼ ነው? እምትዘፍኑ ለዲያብሎስ ነው ቁጭ ብላችሁ አይናችሁን ያጠፋችሁት ለዲያብሎስ ነው። እምትሰክሩ ለዲያብሎስ ነው። እምትሳደቡ ለዲያብሎስ ነው። እንዲሁ አሁን ክርስቲያን የሆን ይመስላችኋል። የክርስትና ጠብታ ሳሉ ከእናንተ የሚወጣው ስድብ፣ ደፋርነታችሁ ልክ እኮ የለውም። በእውነት ደፋርነታችሁ። አንሶሶ ውስተ ምልሳኖ አንወር ውስተ ሰማይ አፎሙ፣ አፋቸውን በሰማይ ምላሳቸውን በምድር እንዳለ እኛ ያልነካ ነው። እኛ ያልነደፍ ነው። የእኛ ምላስ ያልነካው ማን ነው? ፓትሪያርክ አይቀረን፣ ጳጳስ አይቀረን፣ መምህር አይቀረን፣ አለቃ አይቀረን፣ መነኩሴ አይቀረን፣ ቄስ አይቀረን፣ ሽማግሌ አይቀረን የቤተ ክርስቲያን ጠብ ጠበቆች አይደረስ ነው። በሰው ህይወት አንዳንድ ጊዜማ የሰው መካር እንዲሁም ቅዱስ ዮሐንስ አፈወርቅ የሚለው ልንገራችሁ አንተ ሞኝ ከራስ ቤት በድን እያለ ከሰው ለቅሶ ትሄዳለህ እንዴ? ይላል። መጀመሪያ አንተን በድን አትቀብርም እንዴ? አንተ ግብዝ መጀመሪያ ካንተን ምሳ ዓይን ያለው ምሰሶ አውጣ ብሏል ጌታም በወንጀል ግድማ አውፅ ሰሮይ ማይነከ ከዚያ ዋላ ወንድምን ጉድፍ አጥርተታ። ያለ የመፍረድ ኃጢአት ሰልጥኖብናል። የመፍረድ ኃጢአት ጻድቅ ጻድቅ ኮናኝ። እንዲያውም በዜና አባው ቅዱስ መቃሪዎስን ብሎ ይናገራል በሰው ኃጢአት የሚፈርድ ሰው ያንዱን የእግዚአብሔር ልጅ ስልጣን የሚቀማ ሰው ነው ይላል። እግዚአብሔር አብ እንኳን ፍርዱን ለልጁ ሰጠው ተብሎ ተጽፎሳለ። ይህንን እንድናቆም ነው የምነግራቸው እንደው ሰው እየመከር የራስ ቤት እያፈሰሰ የሰው ቤት ልትከድን ትሄዳለህ ወይ? ተመልካቾች እጅግ አጠያቂም የሆነ ነገር ነው። ሁላችንም በሰው ላይ ለመፍረድ እንችላለን። ግን በካናቶች ጉዳይ ላይ ከሆነ አብዛኛው ጊዜ የራሱ የቤተክርስቲያኑ እኛ ኦርቶዶክሳዊ አነናገር ማንበኛው ጊዜ ምናልባት ደካማ ክርስቲያን ካልሆነ የምናቀሙ ስበርስ የምንግባቡ ነገር ስለሆነ ልንናገር እንችላለን። ሰው ላይ ለመፍረድም አንችልም። ግን ምናፈቃን እነዚህ ካናቶችም የሆኑ ዲያቆናት ሆነ ሲያገኙ በቃ ማብጠልጠያ ነው የሚያደርጓቸው። በአንድ ሰው ቤተክርስቲያን ትመጣለች ያለም ምን ነው እኛ እንደዚህ ይሄ ጥያቄ ፈጠርብናል። ምን እንላለን እኛ ለተማረለ እያ እና ሰው ነው ያማማታ ጉዳይ አጠያቂ ቢሆንም ይችል ሊሞት የተቀበረችው የተቀበረች ነው ካቴድራል ስላሴ ካቴድራል መንበር ለምን የታዋቂ ጮኛ ስለሆነች፣ ታዋቂ ስለሆነች በአጥቢ ለምድር ያልተቀበረችው አሁንም ያልጸዳ አሰራር እንትን ውስጥ እንዳለ፣ ካቴድራል ውስጥ ለቤተክርስቲያን ዋጋ የከፈለ ዘማሪ ሰባኪ ቢሞት ግን ስላሴ አይቀበርም። እስከ መቼ ነው እንደዚህ አይነት አሰራሮች የሚኖሩት? ለዚህ እኮ ነው ሁልጊዜ የምንናገረው፣ በቁም ካለ አገልጋይ ይልቅ የሞተ ዘፋኝ ክብር አለው የምንለው። በቤታችን ውስጥ ቤተ ክርስቲያንን በዘፈን ሲያሳድድ የነበረ ሰው ሲሞት እዛ ይቀበራል። ይገርም ነገር። በሰፈራችን ውስጥ ያሳደገን አለ ቤተ ክርስቲያን ያሳደገን፣ ታዲያ እንትን ማለት ነው አጥቢያ ማለት ነው አጥቢያ ያለው እዛው መቀበር እንችል እዛ ያ የደን ተቀበረን እዛ ተቀበረን ጉዳይ አለ ጉዳይ ጥሩ ሰርታሉ ጉዳይ ጥሩ አልሰላም ላይ የሚፋረድን ማለት ነው እዛ ስላሴን ተቀበረን የትን ተቀበረን ያው ነበር አይቀርም ይፈረድብናል ጥሩ ከሰራ ጋር ጥሩ ካልሰራ እንወጣለን ማለት ነው የሚገርመችው ነገር ቤተክርስቲያን ልብ ያለችው ነገር አለ ወይ

ዘመርስ ሞትባት ለማስቀበር ትነጋገራለች ሂሳብ ያስከፍል ይከበላል፣ ማለት ነው። ለታ ግን እዛ ቤተክርስቲያን ውስጥ አገልግል ሆነ አባል ሆነ የሰበካ ጉባኤ የከፈለች እጅግ ውድ በር ጠሩባት። ለምንድን ነው እንደኛ ነው ብላ ተናገራችኋለች። ከተመቸሽ ካልተመቸሽ ራስ ጉዳይ፣ ከተመቸሽ ካልተመቸሽ ራስ ጉዳይ። እዚህም አላስቀበርም ብላ ሌላ አስቀበር ሌላ ቤተክርስቲያን ስትሄድ ስንት ያስቀበሩ ነው

እንዲሁም ደግሞ ቅባቶች የሚባላሉ እነሱም ይመጣሉ። እነሱን የማይገባነት ስም ያሰጡናል ማለት ነው። ያለ ያው አንዳንዴ ደግሞ ደካማ ክርስቲያን ካገኘ ይሄ ነገር ካገኘው ለምን ብሎ ይጠይቃል። ዋሽተሽ፣ ቀጥፈሽ፣ ድንግልናሽን አጥፍተሽ ከስንት ወንድ ጋር ዘሞትሽ አላስፈላጊ ሩካቤ የፈጸምሽ አጨርበርሽ ካድሽ ፍቅረኛ ምናምን እያልክ አንተ ደግሞ በጣም ብዙ ሩካቤ የፈጸምክ ዝሙትን ሰራ ይህንኑ ኃጢአት ሰርተሽ ይህንኑ በደል በድለሽ ብትጸልይ እንኳንስ እግዚአብሔር ጸሎትሽ ሊሰማ ይቅርና ገና ፍርድ አለብሽ እያለ ጸሎት እንዲሰማችሁ ከማድረግ በላይ ፍርሃት እንዲሰማችሁ በማድረግ ከእግዚአብሔር እቅፍ ይለያችሁ ጸሎት እንድታቆም የሚያደርግ አጋንንት አለ። ይህም አጋንንት የአየር አጋንንት ይባላል። በጸሎት ሰዓት ንስሓ የገባችሁትን ኃጢአት በማስታወስ ራሳችሁን የምትወክሱ ሰዎች በወቀሳችሁ ምክንያት ጸጸት ውስጥ ከመግባታችሁም የተነሳ ጸሎት ለማድረግ የምትረበሹ በጣም ብዙ ሰዎች አላችሁ፣ ብሎም የምታቋርጡ ማለት ነው። በፍቅር በተመስጦ ጸሎት ለማድረግ ፈልጋችሁ የምትቸገሩ ጸሎት ሰዓት ከፍተኛ መሸማቀቅ ውስጥ የምትገቡ ጸሎት አይሰማም ወደሚለው ጥርጥር ውስጥ የምትገቡ አንድ ሚስጥር ልንገራችሁ። ይህን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ ያደረጋችሁ ለብዙዎች አድርሱ። ፎሎ ማድረጋችሁንም እንዳትረሱ። ይህ ስሜት እንዲሰማችሁ የሚያደርግ የአየር አጋንንት ይባላል። ከልጅነት እስከ እውቀት የሰራችሁትን ኃጢአት ከፊልም ባልተናነሰ መልኩ ቁጭ አድርጎ ነው በጸሎት ሰዓት የሚያሳያችሁ። ጸሎታችሁን አስትቶ ኃጢአታችሁን ያስቆጥራችኋል። እንግዲህ በጸሎት ሰዓት ምን ማድረግ አለብን? በጸሎቱ ላይ ተመስጠን ከእግዚአብሔር ጋር መነጋገር አለብን አይደለ። ነገር ግን አየር ላይ ሆኖ ሀሳብ ያመጣባቸዋል። ለምሳሌ አንድ ዝሙት የሰራ ሰው፣ በዝሙት የወደቀ አንድ ሰው ዝሙት መፈጸም ቢያቁምና በእግዚአብሔር ምሕረትና ቸርነት ንስሐ ቢገባ ኃጢአቱን በካህኑ ጸሎት እግዚአብሔር ይቅር ይለዋል። ይቅር ቢለውም ግን ኃጢአቱን ያሰራው ያ የዝሙት አጋንንት ከአየር አጋነት ጋር ይተባበርና ክፉ ሀሳብ ያሳስቡታል። ምን አይነት ሀሳብ መሰላችሁ የሚያሳስበው? እኔማ በደሌ ብዙ ነው፣ ኃጢአቴ ብዙ ነው፣ ኃጢአተኛ ነኝ በማለት ጸሎት እንዲያቋርጥ ያደርጋል። እግዚአብሔር እንዴት ነው የሆኑን በደልን ኃጢአት ስርቼ ይቅር የሚለኝ? እኔ እኮ በደለኛ ነኝ ኃጢአተኛ ነኝ፣ ጸሎቴም ቶሎ አይሰማም መልስም አላገኝም እያለ እንዲያስብ የአየር አጋነት ከሀሳቡ ጋር ተመሳስሎ ያሳስበዋል። ይሁላችሁ የአየር አጋነት መቀመጫው አየር ላይ ነው። አየር ላይ ሆኖ በጸሎት ሰዓት ጥልቅ ይልና ክፉ ሀሳብ ያሳስባል፣ ይወጣል። ያ ሀሳብ የእኛ ሀሳብ ሆኖ ይቀመጣል ማለት ነው። በዚህን ጊዜ የእግዚአብሔር ምረትና ቸርነትን አሳንሰን የእኛን ኃጢአትና በደል ከፍ እናደርጋለን። እግዚአብሔር ይቅር የሚለን እንደ ኃጢአታችን ግዝፈትና ማነስ አደለም። እግዚአብሔር ይቅር የሚለን እንደ ቸርነቱ እንደ ምረቱ ነው። እንደውም ይኸውላችሁ አብዝተን የበደልነውን ነውን እግዚአብሔር አብዝቶ ነው ይቅር የሚለው። ስለዚህ በተቻለ መጠን ከአየር አጋንንት ክፉ ሀሳብ ለመራቅ አብዝታችሁ በመስገድ የአየር አጋንንት ስሙን እየጠራችሁ በጌታ በመድኃኒቴ በኢየሱስ ክርስቶስ ስም ስራን አቁም እያላችሁ በድንግል ማርያም ስም ስራን አቁም እያላችሁ በመቁጠሪያ ያቀጥቅጡት። ስለ መቁጠሪያ በቀጣይ በጣም ብዙ ቪዲዮ ትሰራላችኋለሁ። የመናፍስት ውጊያ ማለት ይሄ ነው። በጸሎት ሰዓት የሚረብሿችሁን ክፉ መናፍስት ማሸነፊያው መንገድ ምንድን ነው? አብዝታችሁ መስገድ፣ መስገድ፣ መስገድ። አብዝታችሁ ስትሰግዱ ይህን ክፉ ሀሳብ የሚያሳስባችሁን ክፉ መንፈስ እናንተን የሚጠብቃችሁ መልአክ ወይም የሚታደጋችሁ ጻድቅ ወይም የሚረዳችሁ ሰማዕት ከእናንተ ያርቃል ያሸሻል፣ ወይም ደግሞ ከእናንተ ሕይወት ፈጽሞ ያጠፋዋል ማለት ነው። በስራ ነው ኃጢአትና በደል ልክ ከሆነ እኛ በእግዚአብሔር ፊት መቆማችን የምናስበው ስተት ነው። በተቻለ መጠን የእግዚአብሔር ምረትና ቸርነትን እያሰብን ፍቅሩን እያሰብን በእግዚአብሔር ፊት መቆም ያስፈልጋል ማለት ነው። እኛ በእግዚአብሔር ፊት የምንቆመው ንጹሕ ስለሆንን በእግዚአብሔር ፊት መቆም የሚገባን ስለሆን አይደለም። እግዚአብሔር በፊቱ እንድንቆም የሚፈቅድልን ጸሎትን እንጸል የሚያገዘን የሚረዳን